ይህን እያሰባችሁ ይሆናል፣ የትልቅ ካምፓኒ ባለቤት ሁኜ በዚህ ልብስ ለምን እንደመጣው አይደል? እነግራቸዋለሁ። ከዛሬ ከ25 ዓመት በፊት ነበር ይህን ካምፓኒ የከፈትኩት ወይም የጀመርኩት። ይህን ካምፓኒ ከመጀመሪያ በፊትም ሻይ ሻጭ ነበርኩ። ትንሽዬ ሻይ ቤት ነበረችኝ። እናም እዛ ቦታዬ ላይ ሻይ ስሸጥ ነበር። ይሄ ልብስ ራሱ ያኔ ስለብሰ የነበረው ልብስ ነው። ከዛች ከትንሿ ሻይ ቤት ተነስቼ የዚህ ትልቅ ካምፓኒ ባለቤት እስክሆን ያለው ጉዞ ግን በጣም በትጋት ነው የሰራሁት። ይህንን ማየት ፈልጌ ነው እኔ የእኔ ካምፓኒ ስራ ለመግባት የሚመጡ ሰዎች አስተሳሰባቸው እንዴት ነው የሚለው። እናም የእናንተን አስተሳሰብ ሰምቼ ናይቼ በጣም ነው የተገረምኩት። በእርግጥ ዲግሪ ይዛቸዋል። ነገር ግን በሚያሳዝን ሁኔታ ሰብአዊነት የሚባል ነገር የለባችሁ። አንተ ዘበኛ አልከኝ፣ አንተ ደግሞ ሻይሻጭ አልከኝ። ጭራሽ እናንተ አፍልተ ይዘህልና ሁሉ አላችሁኝ። ቢሆንም ግን ማናችሁም ይህንን አላሰባችሁም፣ ፊት ለፊታችሁ የተቀመጠው ሽማግሌ መሆኑን። አባት ናቸው እርዳታ ፈልገው ቢሆንስ እስቲ እንጠይቃቸዋል፣ አላላችሁም። ይህኛው ልጅ ግን በጣም ነው የማረከኝ። አጠገቡ አስቀምጦ በጥሩ ሁኔታ እናገረኝ። እናንተ ሁለታችሁ ስታፊዙብኝና ስትቀልዱብኝ ራሱ ይሄኛው ደግሞ እየተከላከለልኝ ነበር። ይህንን በማየቴ ደስ አለኝ። እኔ ማንንም ዝቅ አድርጌ አላውቅም። ምክንያቱ ምክንያቱም እኔ ከትንሽ ሻይ ሻጭ ተነስቺ የትልቅ ካምፓኒ ባለቤት ከሆንኩ፣ ስለዚህ ግልጽ ነው፣ እዚህ ዓለም ላይ ማንም ማንንም ሊሆንና የፈለገበት ሊደርስ ይችላል ማለት ነው። እኔ በሕይወቴ ለመጀመሪያ ጊዜ ሲሆንብኝ ነው ቃለ መጠይቅ ሊጠይቅ መጠቼ ያለ ቃለ መጠይቅ ሰው የመረጥኩት። እናንተ ሁለታችሁ የኔ ካምፓኒ ውስጥ ስራ ለመስራት ብቁ አይደላችሁ፣ ምክንያቱም ሌሎችን የማያከብር ሰው እሱ መቼም ቢሆን የትኛውም ካምፓኒ ውስጥ ጥሩ ሰራተኛ ሊሆን አይችልም። ይቅርታ አለቃ፣ የዚህ ካምፓኒ ባለቤት መሆኑን አላወቅንም ነበረ። ብናውቅ ኑሮ በፍጹም ከእርሶ ጋር እንዲያናደርግም ነበር እውነት አለቃዬ በጣም ይቅርታ። እኔ በሰራሁት ስራ በጣም አፍሬያለሁ፣ የወንጀለኛነት ስሜት እየተሰማኝ ነው። በእድሜ ከማንሳቸው ሰዎች ጋር እነሱን ማዋረዴና በመጥፎ መቅረቤ በእርግጥ በአንተ አፍ ይህንን መስማት ያስደስቶኛል። ቢሆንም ግን የሰራኸው ስህተት መሆኑን ከተረዳ ይሄ የመለወጫ ጅምር ነው። አለቃዬ እኔ በአለባበሱ ነው ዝቅ ያደረግኩት እርሶ መሆኑን ሳልገምት። አብዛኛውን ጊዜ እኛ ሰዎችን በልብሳቸው ነው ከፍ ዝቅ የምናደርጋቸው። ይሄ ነው ትልቁ ስህተታችን። አለቃይ፣ እንደ እኔ እምነት ሰው ሳይሆን ጥፋተኛው አስተሳሰቡ ነው። አስተሳሰቡን ሲቀይር ራሱም ይቀየራል። እውነት ነው ያልከው። እናንተ ለካምፓኒያችን ብቁ አይደላችሁም እንደነገርኳችሁ። ይቅርታ አለቃይ፣ በእውነት ይቅርታ ያደርጉልን። ዛሬ እናንተ ያደረጋችሁትን ሁልጊዜም ቢሆን አስታውሱት፣ ምክንያቱም ካስታወሳችሁት በሌሎች ላይ መቼም አትደግሙትም። ላደረጋችሁት ነገር ደግሞ ትምህርት ልትማሩ ግድ ይላችኋል። ስለዚህ ይህንን ስራ ለእናንተ ልሰጣችሁ አልችልም። ተምረን በተላለቀ አዝናለሁ። መሄድ ትችላላችኋል። አንተ። አቤት። መኒሽ እባላለሁ። መኒሽ፣ የስራ ማስረጃህንም አላይም። የስራ የሥራ ልምድም አልጠይቀህም። ጥያቄ ብቻ ግን ልጠይቀህ እስቲ። እሺ አለቃ፣ ይጠይቁኝ። እንደናንተ አይነት ወጣቶች ሽማግሌዎች ላይ ማሾፍ ደስ ነው የሚላቸው አይደል? ታዲያ አንተም ለምን እንደነሱ አላሸፉብኝ? አለቃ፣ የምን መሰሎት እናቴ ሁሌ አንድ ነገር ትነግረኝ ነበር ልጄ የሰው ልጅ ልብሱ ከቆሸሸ ታጥቦ ይጸዳል። የሰው ባህሪ ከቆሸሸ ግን መጽዳት አይችልም። ስለዚህ የሰው ልጅ ከልብሱ በላይ ባህሪውን ነው ማጽዳት ያለበት። ትለይ ነበር። ይገርማል። ይሄ ንግግርህ ልቤን ያሸነፈው። ሷራ፣ የቅጥር ደብዳቤውን ስጪው። ቀሪውንም ጉዳይ ተወያዩበት። እሻለቀይ አመሰግናለሁ። በጣም ነው የማመሰግነው አለቃ። መልካም ዕድል።